ታይም ነው እንግዲህ፣ ያው እንደዚህ ነው። አመት ባልን እንደዚህ ተባብረን ሃዝባንድን ልጆችም የልጅ ጊዜ ሁሉ እየተሯሯጠ ነው። አመት ባልን እንግዲህ፣ ውጭም ብንሆን እና ሀገራችን በሀገራችን ባህላችን ሳንለቅ አስተካክለን ምን ብለን ሁሉም ነገር እዚ ጋ ውድ ቤተሰቦች አሁን ኩኪንግ ታይም ነው እዚ ጋ እዛ ጋ ጁሲ ድለት እየሰራ ነው።

የው ዛሬ ሁሉ ተባብሮ ነው እየሰራ ያለው። ሄ ኩችን ታይም ነው። ሽንኩርት አስለቅሶኛል። የዶሮ ሙዚጋ አለ እንግዲህ ሁሉ ጠጁ ጠላው። በኋላ ደግሞ በሰፊው እንመጣለን። እስከዛ እናንተ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ጠብቁ። እንወዳችኋለን። እኔ ቆንጆ ሄው እየሰራ ነው። አሁን ሁሉም ኩኪንግ ታይም ላይ ስለሆነ እንግዲህ ትርምስምሳችን ወጥቷል እንደምታዩት። ከዛ እንቀጥላለን። እንደዚህ ተሰባስበን ባህላችንን ልናከብር ተዘጋጅተናል። እግዚአብሔር የተመሰገነ ይሁን። ሁልጊዜ ፍቅርን፣ ሰላምን፣ አንድነትን፣ ጤንነትን ውስጠን ያሉትን ይጠብቅልን፣ የሞቱትን ነፍስ ይማርልን። እንግዲህ እግዚአብሔር ሀገራችንን ሰላም ያርግልን። ደግሞ በሀገራችን ደግሞ የተሻለ በተሻለ ሁኔታ ከቤተሰብ ጋር የምናከብር ያደርግልን። እግዚአብሔር የተመሰገነ ይሁን። አሜን። በመላው ዓለም ለምትኖሩ ውድ ቤተሰቦች እንዲሁም ኢትዮጵያ ውስጥ ላላችሁ ውድ ቤተሰቦቻችን እንኳን አደረሳችሁ። ውድ ኢትዮጵያኖች፣ ውድ ኤርትራውያኖች ሁላችሁም በያላችሁበት እግዚአብሔር አምላክ ይጠብቃችሁ። አለማችንን ሰላሟን ያብዛልን እሁ ዜና ሰላም፣ ፍቅር ሰጥቶ ደግሞ እንደዚሁ እንደተሰባሰበን እግዚአብሔር በሰውም አገር ሆነን በባዕድም አገር ሆነን ይሄው እንግዲህ ከሀገራችን ባልተናነሰ ሁኔታ ተዘጋጅተን ነው የምናከብረው። እግዚአብሔር ደግሞ ለእኛ ይሄንን ማዕድ እንደሰጠ ከኛ በታች ላሉት፣ ምግብ ላጡት፣ መጠለያ ላጡት ለሁሉም እግዚአብሔር አምላክ እንዲያስባቸው፣ እኛም ደግሞ ስንበላ ስንጠጣ እግዚአብሔር እንዲያስበን ሁሉንም እኛም ለነሱ እንድናስብ ከበታቻችን ያሉትንም ሁሉም እግዚአብሔር እንድናስብ ልቦና ይስጠን፣ ማስተዋልን ይስጠን። አሜን። እግዚአብሔር ጤናውን እድሜውን ያድለን። አሜን። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። አደረሰ። አሜን። ክሽማም ዳድ እንኳን አደረሳችሁ። ጋዲ እንኳን አደረሰች። በዓል እንዴት ነው? እንግዲህ ያው እንዴት እንደሚያምር ክትፎው ሁሉ ነገር። ማም እንዴት ነው? እንግዲህ እዚህ ውጭ ሀገርም ሆነን እንደ ሀገር ቤት ምንም ሳትሰለቺ ሁላችሁም ምግቡም ሁሉም ነገር በዓል እንዴት ነው? በዓል ቆንጆ ነው፣ ምንም አይልም። ቴንኪው ስለጠየቅሽኝ እናመሰግናለን። እና እንግዲህ ያው የራስን ጥረት ይጠይቃል ሁሉም ነገር። እግዚአብሔር ባለንበት በተሰጠን ነገር አመስግነን በደስታ ሁሉን ነገር እንድናሳልፍ ስለምፈልግ፣ እንዲሁም ደግሞ የእናትነት ኃላፊነቴን መወጣት ስለምፈልግ እንግዲህ የትም ብሄድ የትም እኔ በቃ ያንን የሀገር ቤት ልምዴ ወይም ደግሞ የሀገር ቤት የባህሌን እንትን ለልጆቼ እንዲወርሱ ልጆቼ እንዲያውቁ ልጆቼ ተደስተው ባህላቸውን እንዳይረሱ ለማድረግ እንግዲህ ሁልጊዜም ወደኋላ የምለው ነገር የለኝም። እንግዲህ ሁላችንም በያለንበት እግዚአብሔር አምላክ ይጠብቃል፣ ጤናውን እድሜውን ሰጥቶ ደግሞ እንግዲህ ያው እናንተን ለማስደሰት ምንም ወደኋላ አልመለም። አዎ እኛም እናመሰግናለን። እንግዲህ ምንም በዓል አንድ ቀን ጎሎብን አያውቅም። ሁሌ እንደ አገር ቤት ሁሉ ነገር ተሟልቶ ነው። አንችንም አባቢንም እናመሰግናለን። ጋድዬ እ እሺ እንዴት ነው በዓል እያነሳሽ ነው? አሜን የሁላችን መሰብሰቢያችን። አዎ፣ በጣም በጣም ሁሉ ነገር ደግሞ ሲያምር፣ እኔ ስራሱ እስካነሳ ቸኩያለሁ። ዳድ እሺ ጓጓ ምግቡን ለመብላት አይደለ? በጣም ደስ ይላል። በጣም ቆንጆ ምግብ ነው። እንግዲህ እግዚአብሔር የተመሰገነ ይሁን። ባለ ጾሙን ጨርሰን ፋሲካ ደርሰናል። አሁን ደግሞ ከዚህ ከቤተሰብ ጋር ይኸው እንደተለመደው ባለቤቴ፣ ሚስቴ ረታችን ልጃችን፣ አንደኛዋ ልጃችን። ወንዱ ብቻ ነው ለጊዜው የስራ ጉዳይ ሆኖ ሊገኝ ያልቻለው በኋላ ይበላል። ተሰብስበናል እንደተለመደው በፍቅር በሰላም በጤንነት በአንድነት ያው እንግዲህ በዓሉን እያከበርን ነው። ቡናም እናፈላለን። እግዚአብሔር እንግዲህ ከቁጥር አያጉለን በሰላም ሰላምን ሰጥቶ አሜን። እስኪ ምግቡን ደግሞ እናሳይ። ዱለት። ውድ ቤተሰቦች እንግዲህ ሁሌም ሙይን እንዳሳየኋችሁ ነው፣ ታውቃላችሁ። የምታዩት ነው፣ ሁሉም የምሰራው ነው። እንግዲህ እዚህ ጋር ዱለት ነው ያለን። ዱለት እንዴት ነው የሚያምረው ከጥፎው ዶሮ ዶሮዬ፣ ፍታለ ቤቲ፣ እንኳን አደረሰሽ፣ አደረሰሽ። እሺ፣ እንዴት ነው በዓል? እንዴት ነው? ምንም አይልም። ዋናው እሱ ነው። እስኪ ተጎራረሱ እንግዲህ እነሱ ለነገሩ ሳይቆራረሱ አይበሉም እኮ። ፍትፍት ናፍቆሻል? ያ እንዴ! በጣም አይ፣ የእኔ ምግብማ ያው ታውቂዋለሽ፣ እንደ እናትሽን ባይሆን። ያ እንዴ! አይ፣ ነው ማለቴ። እናቷማ ነኛ አባባሌ አይደለ እንዴ ጋድዬ የአንቺ ይበልጣላል። ያው ዋናው ብቻ ምልሽ አጣፍጦ መስራት ይዘው መገኘት ነው። የእኔ ባለሙያዎች አልታማም፣ በዚህ እንኳን እናንተ፣ ትዳርም፣ አንቺኛዋ እንኳን ይዘሻል። አንቺኛዋ ደግሞ ትቀራለች። ትዳርም ብትይዙ አትታሙም። እግዚአብሔር መስገን አራ፣ ትዳሪ ፈለገንደሽ፣ ዩቱብ ላይ ምን በወጣሽ? ከዩቱብ ላይ አይ ሀብታም ካገኘ ምን ዋጋ አለው? ሀብታ፣ አይደለም የሰው ልጅ ዩቱብ ላይ እንዴት አይነት ሚሊዮነሮች አሉ። አረ ዝም በይ፣ ዋናው ጤና። ዱለት ለብለብ አላረኩላችሁ ሶሪ። ያባ ዶራ ዶሮ ዋዲ ዋንት ዩ ኢት ዳቦ ከም ቱዴ። እንደ ምናሮጥሽ ከኔ ዛሬ እንዴት ነው? ረዳቴ እኮ ነበርሽ። ምን ነው ዛሬ እኔ ቆንጆ? ችግር የለም። ያ ለብለብ አድርጊ አንቺ። ያ ምንም ችግር የለም። ያ ቤትም ለብለብ ነው የምትፈልገው። እና ይሄን ይመስላል ውድ ቤተሰቦች እንግዲህ በዓልን በእኔ ቤት ተካፍለን ነው የምንበላው። እውነት ዛሬ ሁሉም በዓል ስለሆነ መምጣት ስላልቻሉ ነው እንጂ ሌላ ጊዜ ያው እንደምታዩት ብዙ ግርግር አለ። ዛሬ ደግሞ እስቲ በዓልን ቤታችን እናክብርና በሚቀጥለው ይሆናል። ዳግማ ትንሳኤን ስላሉ የተውኩት የተውኳቸው በቃ እንግዲህ እኛ ለጊዜው ደግሞ እኛ ካለን ባርከን እና እንደዛ ነዳቸዋለ ውድ ቤተሰቦቼ እንግዲህ አንተንም እድሜ ጤና ይስጥልን፣ የብረት ምሰሷችን ኑርልን። እግዚአብሔር አምላክ ጤና ይስጥ ኑርልን። እውነት እግዚአብሔርን አንተነ የቤቱ ምሶሶ፣ የቤት ራስ ወንድ ልጅ ነው። እናንተ ደግሞ ከኛ ፍቅርን ተማሩ፣ ፍቅርን በሰላም መኖር ቀላል ነገር አይደለም። በፍቅር መኖር ቀላል ነገር አይደለም። ዋናው ነገር ደግሞ ስራን መርጠው እንደሚሰሩት ደግሞ ሚስትንም መርጠው ማግባት ቆንጆ ነው። የዘላለም ጤንነትን ሰላምን ይሰጣል። አለበለዚያ በጭቅጭቅ በንዝንዝ መኖር ጥሩ አይደለም። እኛ ግን በፍቅር በሰላም ተቻችለን ነው የምንኖረው፣ ተመካክረን ተሳስበን ተራርመን ነው የምንኖረው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ባርኮናል፣ እዚያ አድርሶናል። አሁንም መጨረሻውን ያሳምርልን። እግዚአብሔር ስም የተመሰገነ ይሁን። አንድ ቀን እንኳን ሁለት ተነጋግረን እኛ በፍጹም በፍጹም፣ እውነት ሁሌ ልጄ ምነው እንደ እናንተ አይነት ትዳር እያለች ነበር የምትለው። እግዚአብሔር ደግሞ ሁሉን ያሟላል፣ ያስተካክላል። ሰላም ምኑልኝ ያው እመለሳለሁ። ልብላበት ነው የምትይኝ። ወደር የለሽም በፍጹም ወደር የለሽም። አምዬ ሰብሳቢያችን፣ አመት አመት ያድርስልን። አሜን አሜን። ነገርሽ ይጣፍጣል። አሜን አሜን አሜን። እሱን ማ የሚያቀባቢ ነው እንዴ? እሷም ታውቀዋለች። ያስታውቃል እኮ። ያኬ ልክ ነች። እንዴት ደስ ይላል እውነት። አመት በዓል እንዲ ደስ ብሎን ስቀን ተጫውተን ስንውል በጣም ደስ ይላል። ውድ ቤተሰቦቼ እንግዲህ ይሄንን ይመስላል። አንቺስ ምን ትያለሽ? አንቺም ደግሞ ተመርቀሽ የምርቃትሽን አሁን ደርሶልኛል። የምርቃትሽን ድግስ ድግስ ሰርጌ ምርቃትሽን እንድቀበል እግዚአብሔር ጤናና እድሜ ሰጥቶን እዛ ያደርሰን የድካማችንን ውጤት እንድናይ ደረጃ ደርሰሽ ደግሞ አለ አደለም እኛ ደስ ብሎ እንድንኖር ለደስታው ያውቃል። አሜን አሜን። እንግዲህ መልካም በዓል አንክረሽ። አሜን፣ ውጤትሽን አሳየን። አሜን አሜን። የውላችሁ ጠላው አለ፣ ጠጁ አለ። እውነት ሁሉን ነገር እኔ ሳልሰለች ሳይደክመኝ ቀርቶ አይደለም፣ ግን እናትነት አሪያ ሆነን እኛ ማሳየት አለብን ለልጆቻችን። እኔ ሰነፍ ከሆንኩ ነገ ልጄም እንደዛው ነው የምትሆነው። ስለዚህ ያንን ተምረን ማስተማር አለብን። እኛም ወላጆቻችን ስንት ደክመው እንዳሳደጉን ሁላችንም እናውቀዋለን ውድ ቤተሰቦቼ። እና ስለዚህ እኛም ደግሞ እንግዲህ ለልጅ ልጅም ማስተላለፍ ነው። የፍሎራ ሁሌ ከኔ ጋር ስትቀር፣ ሰብስክራይብ አርጉ፣ ላይክ ሰብስክራይብ እያለቻችሁ አይደለም ሁሌ ከኔ ጋር። ስለዚህ እንግዲህ ያው የአንድ ልጅ አያት ነኝ እና እግዚአብሔር ይመስገን። ለዚህ ላበቃኝ አምላክ ክብር ምስጋና ይድረሰው። እንግዲህ ቡናም ያው ገና የቡና ሴሬሞኒ ገና ነው፣ ግን ሁሉን ነገር ጨራርሰናል። እንግዲህ በሚቀጥለው እስከምንገናኝ ሰላም ሁኑልኝ ውድ ቤተሰቦቼ፣ አመሰግናለሁ። ጊዜር ያክብርልኝ። ባይ ባይ ባይ በሉ ባይ ባይ በሉ ፍሎራ ጆሲ ጆሲ፣ ባይ ባይ በሉ። ሰላም ሁኑ እናመሰግናለን። ለሚቀጥለው አመት በሰላም ያድርሰን። ለሌላው አመት በዓል መልካም በዓል ሁላችሁም በየቤታችሁ። ለዳግማይ ትንሳኤውን በሰላም ያድርሰን። ሁላችሁም በየቤታችሁ መልካም በዓል እላለሁ። ሰላም ሆኑልኝ። ባይ